ሰላም ቤተሰብዬ፣ እንዲ እንዴናችሁ ደህና ናችሁ? ሰላማችሁ በያላችሁበት የዓለም ዳርቻ ይብዛልኝ። ተጠፋፋን። እነሩትዬም ጠፉ፣ እኛም ጠፋን። በነገራችን ላይ እንኳን ደስ ያለን ቤተሰብዬ፣ የሩትዬ ወዳጆች ጠቅላላ በሙሉ ማለት ነው ያው ሁለት መቶ ኬ መግባቷን እንግዲህ ያያችሁት ይመስለኛል። ማለት ነው ሩትዬ፣ እንኳን እንደዚ አበቃሽ፣ እንኳን አደረሰች ለማለት ወዳለው ይህ ሁሉ የመጣው በትንሽ ነገር አይደለም ቤተሰብ። እኔ እንኳን ይችን ቀላል ነገር የእነሱን ቪዲዮ ማለት ነው ሪከርድ አርጌ ፎቶም ይሁን ቪዲዮ ቆራርጬ የማስገባት ምን ያለ እንደምታደክ ማቃለው እና እነሱ ደግሞ ሙሉ ለሙሉ በቪዲዮ ስለሚሰሩ እንዴት አድርገው ወደ ሚዲያ እንደሚያመጡ ምን ያህል ድካም እንዳለው የማይ ካድ ሀቅ ነው በዛ ላይ ብዙ ነገራቸው ሴክሬት ላይፋቸው እየተጎዳ በሰዎች ዘንድ አንዴ ሲወደሱ አንዴ ሲሰደቡ ያው እንግዲህ ሶሻል ሚዲያ ላይ ያለ ሰው በዚህ መልኩ እንዲያነስ ነገር እንደሚደርስበት እያወቀው ነው ሲጀመር የሚመጣው። ወደ ሶሻል ሚዲያ የሚመጣ ሰው ለፊት ሁሉንም ነገር ተጋፍጦ ነውና እንግዲህ ለዚህ መብቃታቸው ዝም ብሎ በቀላል ነገር ይመጣ አይደለም፣ በብዙ ድካም ነው እና እሩታችን ሩታችንና ጋሻ ብርሃም እንግዲህ ጠፍተዋል ማለት ነው። ምናልባት አልባ ጸባዩን አርቆ ምናምን አዲሱን አብርሃም ልናገኘው እንችላለን ብዬ አስባለሁ። ነገም ሌላ ቀን ነው፣ ዛሬ አዲስ ቀን ነው። ቤተሰብ እና ሰው መቼም ሁሉ እንዳለው ነገር አይኖርም እና ምናልባት ደግሞ የሱ ጥፋቶቹ በደንብ ታይተውት የሆነ ሁሉ ነገር አስተካክሎ ይመጣል ብዬ ተስፋ አደረገ ውስጤ። ለማንኛውም ተስፋችንን እውን ያደርገው ፈጣሪ። ሩትዬም ደግሞ እርፍ እንድትል ነው የምፈልገው። ማለት በቃ ይሄ ጊዜዋ እሷ እንደምትንጫጫበት ከሰው ጋር የምትጣላበት ጊዜ አይደለም። ስለዚህ እቺ ልጅ በጣም ጥንቃቄ እና እንክብካቤ ያስፈልጋታል ማለት ነው በዚህ ሰዓት። ምናልባት ደግሞ ከሶሻል ሚዲያውም ትንሽ ጋብ ለማለት ይሆናል የጠፉት። ለማንኛውም ዋናው ሰላማቸው፣ የሩትዬ ሰላምህን፣ የእኛ ሰላም፣ የአፍቃሪዎቿ የወዳጆቿ ሰላም አይደለም ቤተሰብ እናም ኮንግራብ ያለው ሩትዬ ከዚህ የበለጠ ደረጃ እንደምትደርሺ ተስፋ አድርጋለሁ። በነገራችን ላይ ቤተሰብ ማለት ነው ሩታ ዩቲዩብ ላይ ያው መሪ ነች ታውቃላችሁ። ግን ለምን ሰብስክራይብ ሳታደረጉ እንደምታዋት ነው የሚደንቀኝ። እንደ ሩታኮ ማለት ነው እዚህ ጋር ሁለት መቶ ኪጋ መቀመጥ ያለባት ልጅ አልነበረችም። በጣም በጣም መጎንጨፍ የነበረባት ናትና እና እስቲ ቼክ አርጉት። አንዳንድ ጊዜ ዝም ብላችሁ ቪዲዮ ሲመጣ ብቻ የምታየወት ወንድሞች አላችሁ እና ሰብስክራይቧን ግን ሳታደርጉ ደወሏን፣ ሳታጠቁሯት፣ ሳታበሯት እንዳይሆን ምክንያቱም ሰብስክራይብ ስታደርጉ ይበልጥ ሰፖርት የምታደርጉት የደከሙበትን እንደ እውነተኛ ታሪክ የሚሆን ድራማ ሚሆን ይደክማሉ እነዚህ ልጆች አይደለ? ወደኛ የሚያመቱት ደክመው ስለሆነ እንደዛ ብታረጉ መልካም ነው። እኛንም ደግሞ ገና ጀማሪዎችን ማለት ነው ሰብስክራይብ ማድረጋችሁን አትርሱ። የዩቲዩብ አልጎሪዝም ምን ይለናል መሰላችሁ? እያንዳንዱ የሚለቀቀው ቪዲዮ ላይ ምን ያክል ሰው እንዳያችሁ፣ ሰብስክራይብ አድርገው ያላረገው የሚለውን በደንብ ተንትኑ ነው የሚያሳየንና እኔም ቤት እንደዛ አይነት ችግር አለ። አብዛኛው ሰብስክራይብ ሳያደረጉኝ የሚያውኛሉ። የሚገርማችሁ ሰብስክራይብ እያረጋችሁ ነው፣ በጣም ነው ማመሰግነው፣ ክብረት ይስጠልኝ። ነገር ግን ሰብስክራይብ ሳያደረጉ የሚያውኝም እህት ወንድሞ እንዳሉ በዚህ አጋጣሚ በጣም ብዙ ማለት ነው። እንደዛ ነው የሚያሳይኝ አልጎሪዝሙ። እና ሰብስክራይብ ማድረግ አትርሱ የኔ ምርጦች። እኛም እንግዲህ ያው ትንሽ ገፋ ገፋ ገፋ አድርጎን ፑሽ ፑሽ ፑሽ ብለናል። የሆነ ሰዓት በራሳችን ነገር ፈጣሪ እንደፈቀደን መጣለን። ሁላችን መቼም በሰው ላይ ተሰክተን ሁላ አንኖርም አይደለም እንደ ቤተሰብዬ። ለማንኛውም ኢትዮጵያ ክረምት ገብተዋል ዝናብ እያስተናገድን ነው። ላይክ ሼር ማድረግ አትርሱ። እነ ሩትዬ ቢመጡልን ደስ ሰና የሚለን ስለተናፈቁ ማለት ነው። ቸርቆዩ ልቤት ቤተሰብ፣ ወዳችኋለሁ። በሌላ ቪዲዮ እንገናኝ። ባይ ባይ።